በነገራችን ላይ ዛሬ ብዙ ስለ ሴሌብሬቲ የምናወራቸው አስደንጋጭ ወሬዎች አሉ። ከዚያ ውስጥ አርቲስት ቤቢ ነው፣ የቤቢ ነገርና እንዲሁም ደግሞ አንድ የሴሌብሬቲ አንድ ሴሌብሬቲ ደግሞ በሕልሜ ያየሁት በጣም የገረመኝን ነገር ልንገራችሁ ጋይስ። የሴሌብሬቲ አንደኛውን ሴሌብሬቲ ጉድ ልንገራችሁ፣ በሕልሜ ያየሁትን ጉድ እናንተ ተርጉሙት፣ እኔ አላውቅም። አንድ ቆጭ እንደው ጥሎብኝ ደግሞ እኔ በፍቅር ነው የምወዳት ሴሌብሪቲ። ደግሞ እንትና ናት እንዳትሉ፣ ማናት፣ ቬሮኒካ ናት እንዳትሉ። አንድ ሴሌብሪቲ በሕልሜ ምን ስታረጋየው እንደው ታዋቂ ስምና ዝና ክብር ያለው ሼፍ ስታገባ፣ በል ነው ያየው። ደግሞ ሼፍ ስልም ያንን አሳ የሚጠብሰውን ሰውዬ እንዳታመጡብኝ፣ አልሱንም አደለም፣ እሱንም አላልኩም። ገብርኤልን እሱ እንደው የሆነ ትልቅዬ እንደው ግርማ ሞገስ ። እንደና ዶላር ኖ፣ እኔ ሲጋቡ ካየሁ ይጋባሉ፣ ለቅሶ ካየሁ ለቅሶ ነው። የኔ ህልም ቀጥተኛ ነው። በስመ ተገላቢቶሽ አይደለም። እና ሲጋቡ አየሁ። እንደው እስኪ እኔ የምታውቁ ሰዎች ካላችሁ ቹክ በሉኝ እንጂ ቹክ በሉኝ። ደስ ብሎኛል። እንደው በህልሜ ያየሁት ነገር በእውን ይሁንላታል። ሀገር ኢየሱስ በእውን ይሁንላት እና መድኃኒዓለም አባት ጭሰት ስላርገላት። እስኪ በህልሜ ያየሁት በእውን ይሁንልሽ ገብርኤልን ይሆንልሽ፣ የኔ እናት ይገባሻል። የኔ ህልም ደግሞ ተቃራኒ አይደለም፣ ሰምተሻል? ቀጥተኛ ነው እና ያርግልሽ፣ ያርግልሽ፣ ይሄን ህልም አየው። በመቀጠል ግን ወደ ማንን እንገባለን ጋይስ? ወደ አርቲስት ቤቢ እንገባለን ጋይስ። ወንድ ልጅ ግን አይገርንም፣ ወንድ ልጅ ግን አይገርንም

ርኔትወርክ ፕሮብሌም ጋይስ፣ ብለሪ ነው። እንደ ቪዲዮ ቤተሰብ ቪዲዮ ብለሪ ነው። ቤተሰብ ቪዲዮ ብለሪ ነው። ብለሪ አይደለማ ጋይስ፣ አይደለም። ኦኬ እሺ፣ እሺ ጋይስ፣ ብለሪ ከሆነ አሳውቅኝ። እንዳትከፍታለው በዋይ ፋይ ስለሆንኩ ነው። አይደለም እሺ፣ እሺ ጋይስ ላይክ አርጉ። ዝም ብላችሁ ቁጭ ብላችሁ ተሸዋካችሁ አታዳምጡ ብላችሁ ለቹ በሚጥሚጣም ስበላ ደግሞ ሆዳም በሚ እንጀራ በሚጥሚጣም ስበላ እጣኑ ነው እጣኑ ማለት ነው እኮ ብላላ፣ እጣኑ ማለት ነው አይደለም። እሺ በሩክ ፍና እየወጣሁ ነው እየወጣሁ ነው እሱ እና ልንገራችሁ እስኪ አምጡ ስለ አድርግላቸው መቼ ካልተጨሰባችሁ ጥሩ አይደለም። በሉ አጭሷት እና ሰማችሁ። የአርቲስት ቤቢን ልጅ ሞለት ጋር ሰምታችኋል። ቲክቶክ ላይ አይታችኋል። ስትበይ የሚያምርብሽ እሺ አይደል? ጥርሴ ጥርሴ ስራ ፈታችሁ።

እኔ ፍቅር ነው እንዴ? እናጭስበታ ገድግድ ከሆነ ገድግድ፣ ካልሆነስ ችግር የለውም። ቤተሰብ አሁን ወደ ሳምሶን ነው የምንሄደው። ሚዲያ ላይ አርቲስት ወይ ጆሮ ጉዴ ለበለበኝ። ለእነሱ ስል እኮ ነው የምበላው። እኔ እኮ የመብላት ፍላጎት ኑሮኝ አይደለም። ለእነሱ ስል ለዚሁ የላቸው ብዬ እግዚአብሔር ነው ጠብቀኝ ሁሉ መጣ። በቃ ሊ አው ማሪ በቃ ገብርኤልም በቃ እንዴ አቃጠለኝ። ቪዲዮ ብለሪ ምናምን አይደለማ፣ ቤቲ አሪፍ ነዋ። ቤዲዬ ቤቲ እንወድሻለን። እኔም ወዳቸዋሉ እምታከብሩኝ እወዳቸዋለሁ። አሪፍ ነው ልየሽ ድምፄም አሪፍ ነዋ። ቤቲ በሉ ቡና ቁርስ ሲያዙ ስለማርያም የሀገሬ ልጆች እና ማሳ አርቲስት ሳሚ ልጅ ወለደ አሉ። እኛም ደግሞ አጣሪ ኮሚቴ አይደለን። ማጣራት ጀመር። ለህዝብ ስናወራ አጣርተን ነው ታውቃላችሁ። የውሸት ወሬ እንደማናውራ ታውቃላችሁ። ቤተሰብ ታውቃላችሁ። እኔ የውሸት ወሬ እንደማላውራ። አርቲስት ሬሊ ግን ከመቼ ነው የወለድከው ብዬ በጣም ደነገጥኩኝና ማጣራት ጀመርኩ። ይገርማቸዋል፣ ያገሬ ልጆች። እንደው አንድ ሰው ካማረበት ያን ሰው ለመስበር የሚመጣ ህዝብ ከተባለ ሶሻል ሚዲያ ላይ ያለ ኮሜንታተር ነው። ካማረባችሁ ኮሜንታተሮቹ እናንተ ሊገሏችሁ ነው የሚመጡት፣ እንዲያምሩባችሁ። የኢትዮጵያ ቲክቶክ ተጠቃሚ ወይም ሶሻል ሚዲያ ተጠቃሚ ህዝብ አይወድም ታውቃላችሁ። ስለዚህም አሁን አርቲስት ሳሚ በዚህ ደረጃ አምትታችሁትና የምትናገሩት ምንም ነገር ከሱ ሳትሰሙ ወይም የምትዘልፉት ስላማረበት ነው። የአፈር አፈር መስሎ ቢመጣ ኑሮ ወይም ደግሞ ከስቶ ቀጫጫ ሁኖ ቡርክክ ብሎ ወይ ደግሞ የኢትዮጵያ ህዝብ እርዱኝ እያለ ቢመጣ ኑሮ አታሙትም ነበረ። ግን ትዳሩን ከፈታ በኋላ ሰውየው አብቧል፣ ይቅር በል እንዲታ አብቧል። አንድ ፍሬ ልጅ ነው የመሰለው ቆንጆ። ይሄ የሆነው እውነት እንነጋገር ከተባለ እናውራ ከተባለ ቆንጆ፣ ይሄ የሆነው ስለሆነ ብቻ ግን አንድ ፖስት ሲያደርግ ከግል ህይወቱ ጋር እያያያዛችሁ ኮመንት ታደርጋላችሁ፣ ምቀኞች ምቀኞች ምቀኞች ነጫጭ ባሁኖ ጸጉርን እንዲያደረገ የኢትዮጵያ ህዝብ ምናምን ቢል ኑሮ አጥንቱ ቢወጣ ኑሮ ጥርሱ ብልዝ ብሎ ብለው ይመጣ ኑሮ ሴት ገፍቶ ሄደ ወንድ ትሉ ነበር። አዳሜ ስላልሆነ እግዚአብሔር ስላልጣለው ስላማረበት እናንተ አይነ ደመ ለባሾች እና እንቁራሪት እንቁራሪት አይነት ጭንቅላት ያላችሁ አስተሳሰብ ያላችሁ ሰዎች በኮመንት መታችሁ ታበሻቀጣላችሁ። ይሄ ካልቸራችሁ ነው። አይ ኖ እናንተ ናቃችኋለ። እኔ አይ ኖ ካልቸራችሁ ነው፣ ካልቸራችሁ ነው። ሰውየ አምሮበታል። ወደዳችሁም ጠላችሁም፣ ተሳደባችሁም አልተሳደባችሁም ትዳሩን ከፈታ በኋላ ሰውየ አምሮበታል። ሐቂቃውን ስነግራችሁ እያየ ነው ቀበቀበው። እሱን ሰው ቢወልድም ከተፋታ በህግ አለቀም የሚያዘልፍም የሚያሰድብም ነገር የለም። የሰራው ነገር ግን ሙሉ ኮመንቱን ገብታችሁ ብታነቡ ስድብ ነው ዝልፍ ያለው፣ ታፋፍራላችሁ፣ ታሀዝናላችሁ። ስለ እውነት ስላልሆነ የምትናገሩት ማለት ነው። ሶ አርቲስት ሳምሶን አልወለደም። ሲጀመር የወለደችው እህቱ ናት፣ ታናሽ እህቱ ናት፣ ብስኩት ትባላለች። የእህቱን ልጅ ፎቶ ነው አድርጎ ተነስቶ የለቀቀው አቅፎ ስትወልድ ደስ ብሎት ወይ አጎታ አይደለ አቅፎ የተለቀቀው ወልዶ አይደለም። ወልዶ አይደለም። ስለዚህም ገና ፎቶውን ሲለቅ ወልር ይሄን ፈልገ ነው። ከዛ ቤስ የሚስቱን የድሮ ኤክሱን ሚስቱን ፎቶ እያለጠፋችሁ ደግሞ እሷ እንትን ስላለች እሱ ወለደ እማይባል ነገር አትወልድ ከየራሳችሁ የህይወት ስትረስ ኮመንት ላይ አትጻፉ። ባይዘው የራሳችሁ ህይወት ነው የምትጽፉት። በነገራችን ላይ እህ ህይወታችሁ የሚያስጨንቃችሁ ሰዎች ያንን ሐሳብ ተጣላችሁ። ኤኒዌይስ ሰውየው ትዳሩን ከፈታ በኋላ አምሮበታል። በታ እና አምሮበታል አምሮ ነው ነው ቆንጆ ነው ነው ይመሻው ሁሉም ባላቃጤ አይደለም። ሁሉም ሚስት ቃጤ አይደለም። ሁሉም ሚስት ቃጤ አይደለም። ሁሉም ባላቃጤ አይደለም። ስለዚህ ተፋቱ። ሰውየው ጨምላቆች እና እህቱ ናት የወለደችው፣ ታናሽ እህቱ ናት ባይዘው የወለደችው እንጂ እሱ ወልዶ አይደለም። እሺ ስሙን አታጥፉ። ወይ ኢንፎርሜሽን የላችሁ ወይ አትጠይቁ ወይ አታጣሩ ብቻ ስለ ሴሌብሬቲ አወራችሁ እንድትባሉ ብቻ ትመጡና እኛ ስናወራ ወረኛ ትላላችሁ፣ እናንተ ስታወሩ ደግሞ አዋቂ ትባላላችሁ። አይበዳ አሁን እኛ ነጫጭበውን መተ ቢሆን አሁን ዛሬ እየበላው ስላወሩ ድርቅ መቷል ቤቷ ትላላችሁ። እንዴት አይመጣ ጋይስ ኤዶይስ፣ ይሄ ነው የሳምሶን ታሪክ። ስሙን አታጥፉ ለማለት ያክል ነው። እህቱ ናት የወለደችው፣ ታናሽ እህቱ የልጅ ፎቶ ምናምን አይደለም። በመቀጣል እንጀራ በሚጥሚጣል ቢጣል ምንድን ነው የምትበዩ? የበላችው እንዴት አልበላ ቤተሰብ እንዴት አልበላ እንጀራ በሚጥሚጣ